መልሰናል አርማቻችን አደፍ ምስ አምስት ነጥብ አንድ ላይ ነው የምትገኙትኝ። የቡካዮ ሳካን ጉዳይ እንመልከት። ወደ ሜዳ ይመለሳል ተብሎ ይጠበቃል። እንደውም ቀደም ሲል በሚወጡ መረጃዎች ለፉልሃሙ ጨዋታ ይደርሳል የሚሉ መረጃዎች ነበሩ። ቢያንስ እንኳን አሁን የሪያል ማድሪዱ ጨዋታ ላይ እንደሚደርስ እርግጥ የሆነ ይመስላል። ይህንን ጉዳይ እንመልከት። በአስፈላጊ ሰዓት ላይ የተመለሰ ይመስላል። ከፕሪሚየር ሊግ ዋንጫ ፉክክር ቢርቁም ግን በሻምፒየንስ ሊጉ አሁንም ቢሆን እድል አላቸው። ሪያል ማድሪድን በኤምሬትስ ነው የሚገጥሙት። ይህንን ጉዳይ እንመልከተው። ወደ ሜዳ መመለሱ በጣም ትልቅ ዜና ይመስላል አርሰናል፣ በጣም ትልቅ ዜና ነው የቡካዮ ሳካ መመለስ። ትላንትና በራሱ የሶሻል ሚዲያ ገጾች ላይ መመለሱን ራሱ አውጇል። ግን በኢንተርናሽናል ብሬክ ጊዜ ልምምዶች ሲያደርግ ቆይቷል። አሁን ሶሻል ሚዲያ ላይ የኮሌክቲቭ ልምምድ መጀመሩ መታየቱ ካልሆነ በስተቀር ያው መጀመሪያ ከቀዶ ሕክምናው መጠናቀቅ በኋላ ሌሎች ወይ የሪሀቢሊቴሽን ልምምዶች ነበሩ አሁን ግን የቡድን ልምምድ መስራት ጀምሯል። ያው ለአርሰናል በዚህ ውድድር ዘመን የቀረው ሪያሊስቲክ የውጤት ተስፋ ቻምፒየንስ ሊግ ነው። ፕሪሚየር ሊግ ላይ ሊቨርፑል ላይ መድረስ አሚን አይታወቅም በሚለው ካልሆነ በስተቀር አስራ ሁለት ነጥብ በጣም ሰፊ ነው። አስር ጨዋታ በቀረበት ጊዜ አስራ ሁለት ነጥብ ርቀት ሰፊ ነው። በእርግጥ ሁለት ኢንትረስቲንግ ጨዋታዎች አሉት ሊቨርፑል የሚቀጥለው ሳምንት ላይ ከኤቨርተን ጋር፣ ከጥቂት ቀናት በኋላ ደግሞ ወደ ክራቨን ኮቴጅ ሄዶ ከፉላም ጋር ይጫወታል። ቀላል ጨዋታዎች አይደሉም፣ ግን ሰፊ ነው አስራ ሁለት ነጥብ። ማቲማቲካል እድል አለው፣ ግን አይቲንክ የአርሰናል ደጋፊዎችም አሁን ስለ ፕሪሚየር ሊግ ዋንጫ የሚያወሩበት ጊዜ አይመስለኝም። ተስፋ ካለ ያላቸው ቻምፒየንስ ሊግ ላይ ነው። ምክንያቱም ቻምፒየንስ ሊግ ላይ በራሳቸው እድል ሊወስኑት የሚችሉት ነገር ነው። በፕሪሚየር ሊግ በሊቨርፑል ከዚህ በፊት ማንም ቡድን ገጥሞት የማያውቀው የውጤት አውስ ካልገጠመው በስተቀር ጠባብ ነው። በአርሰናል እጅ አይደለም ያለው፣ አሰልጣኙ በተደጋጋሚ ይናገራል ይሄንን። ግን ደግሞ ያለውን ስፍራ የማጣትም አደጋ የለበትም፣ ብዙ አደጋ የለበትም። የቻምፒየንስ ሊግ ቦታን ቢያንስ አሁን አምስተኛ ስፍራ ላይ ያለው ሲቲ ነው አይደለም፣ እስከ አምስት ይበቃል ቻምፒየንስ ሊግ ማለፍ። እንደው ችላ ቢለው እንኳን ፕሪሚየር ሊጉን አርሰናል እንበል እና ትኩረቱም በሙሉ እንቁላሎቹን በሙሉ በቻምፒየንስ ሊግ ባስኬት ላይ ቢያስቀምጣቸው እንበል፣ ከፕሬሚየር ሊጉ ላይ የነዳጅ መስጫውን ቢያነሳ እንኳን አምስተኛ ስፍራ ላይ ካለው እና ወጥ ካልሆነው ሲቲ በአስር ነጥብ ነው የሚበቃው። አምስተኛም ይበቃል ለነገሩ። ግን አምስተኛ ስፍራ አይበቃም እንኳ ቢባል አስር ነጥብ በጣም ብዙ ነው። ስለዚህ አርሰናል ትኩረት በሙሉ ኤፕሪል ስምንት እና በሳምንቱ በቤርናቤው እና በኤምሬትስ መጀመሪያ በሚደረጉት ጨዋታዎች ላይ መሆኑ ግልጽ ስለዚህ የሳካም መመለስ መታየት ያለበት ከዚህ የቻምፒየንስ ሊግ ጨዋታ ኮንቴክስት አንጻር ነው፣ ለአርሰናል ምን ይጠቅማል ከሚለው ኮንቴክስት አንጻር ነው። ለአርሰናል ምን ይጠቅማል የቡድኑ ትልቁ ስታር ነው። በአርሰናል ውስጥ ትልቁ ኮከባቸው፣ አርሰናል ውስጥ የዚህኛው የሚካኤል አርቴታ ቡድን ትልቁ ተጫዋች እሱ ነው። ስለዚህ የትልቁ ተጫዋች መመለስ ማለት ነው። ጥያቄዎች አሉ ግን ከሰርጀሪን የተመለሰው ወደ ሶስት ወር ተኩል ገደማ ሶስት ወር አካባቢ ልበለው፣ ዲሴምበር 21 ነው ያ የክሪስታል ፓላስ ጨዋታ የነበረው። ከዛ ከረጅም ጊዜ ጉዳት በኋላ ነው የተመለሰው። ከዛ በፊት በሚደረጉት የኤቨርተን ሁለት ጨዋቶች፣ አይ ቲንክ የፉልሃ አንደኛው ጨዋታ የፉልሃም ነው። ከኢንተርናሽናል ብሬክ በኋላ አርሰናል የመጀመሪያ የሊግ ጨዋታውን በሚቀጥለው ሳምንት ቅድም እንዳነሳሹ ሁለቱ የፕሪምየር ሊግ ጨዋታዎች ስላሉት አርሰናል ከዛ ጨዋታ በፊት ጥቂት ደቂቃዎች ያገኛሉ ወይ? ምክንያቱም ረጅም ጊዜ ከሜዳ ያራቀ ጉዳት ስለሆነ እንዲህ እንዲህ አይነት ጥያቄዎች አሉ። ያው መጀመሪያ አርሰናል የማገገሚያውን ጊዜ ለማፍጠን ሲል ቀዶ ሕክምናውን ቶሎ እንዲያደርግ ነው የፈለገው። ምንም እንኳ የፌስቲቭ ፔሪድ እየመጣ ቢሆንም ለዚህ ጨዋታ በኢንጀክሽን በምን ይደርሳል የሚል ቁማር መውሰድ አልፈለግም። ምክንያቱም የተጎዳው ዲሴምበር 21 ነው። ዲሴምበር 21 ማለት የፌስቲቭ ፔሪድ እየደረሰበት ጊዜ ነው ወቅት ነው። በ25 ክሪስማስ ነው። ከዛ የኒው ዬርስ ጨዋታዎች ይደረጋሉ። ጉዳቱ ቀዶ ህክምና ያስፈልገዋል። በዘላቂነት እንዲያገግም ከተባለ ጊዜ መውሰድ አያስፈልግም። አሁን ቶሎ ቀዶ ህክምናው ከተደረገ የመመለሻው ጊዜ ይፈጥናል የሚል አስተያየት ስለነበር በ25 ነው ዲሴምበር 25 ነው ቀዶ ህክምና የተደረገው። የአራት ቀን ልዩነት ነው የነበረው። ግን ከክለቡ ከቡድኑ ስሜት አልራቀም ይባላል ጨዋታ በተደረገ ቁጥር ኤምሬትስ ላይ እናየዋል እንዲያውም በኋላ ከቤተሰቦች ጋር ወደ ሆሊዴ ሂድ ወደ ረፍት ሂድ ብሎ ተጭኖት አርሰናል ሁለት ተከታታይ ከሜዳ ውጭ ከወልቭስ ና ከጂሮና ጋር ጨዋታ በነበረው ጊዜ በዛ መሀል በተገኘ ክፍተት ነው ተጫዋቹ ከቤተሰቦቹ ጋር ለቫኬሽን ይሄድ በደንብ ሪከቨር እንዲያደርግ አንዳንድ ሰዎች ምን ይላሉ ተጫዋቾች ከጉዳታቸው በቶሎ እንዲያገግሙ ለምሳሌ ኮልና የሚባለው ትሬኒንግ ግራውንድ ሙሉ መስታወት ነው እና የቬንገር ዲዛይኒንግ ነው። ምክንያቱም እዛ ሪሃብ እያደረጉ ያሉ ተጫዋቾች ተጫዋቾቻ ጓደኞቻቸው ልምምድ ሲሰሩ ሲያዩ ወደ ሜዳ ለመመለስ ባለ መጓጓት ሪሃባቸው ይፈጥናል ብለው ያምናሉ። ሳይኮሎጂካል ነው፣ ሜንታል ነው ነገሩ። እሱም ደግሞ ከቡድኑ አካባቢ አይርቅም። አርሰናል በኤምሬትስ በተጫወተ ቁጥር ስቴዲየም ውስጥ በሱ ቪይፒ ቦክስ ውስጥ እናየዋለን። ከቡድኑ አልራቅም ሲያገግም የቆየ ተጫዋች ነው ማለት በሪሃቡም ጎን ለጎን ከክለቡ ከጓደኞቹ አልራቅም። ከጨዋታ በፊትና በኋላ በመልበሻ ክፍል አይታጠም ነበር ይላሉ። አሁን ግን መጨረሻ ላይ የምር ልምምድ ሜዳው ላይ ተመልሷል። ያለፉት የኢንተርናሽናል ብሬክ ጨዋታዎች ጊዜ ከአርሰናል ፊዚዮ ጋር የአንድ ለአንድ ልምምዶች ማገገሞች ያደርግ ቆይቷል፣ ልምምድ ሲያደርግ ቆይቷል። አርቴታ ባለፈው ከቼልሲ ጨዋታ በኋላ በዚህ ሳምንት የሳር ላይ የሜዳ ላይ ልምምድ ማድረግ ይጀምራል ከኳስ ጋር ልምምድ ማድረግ ይጀምራል የሚል አስተያየት ሰጥቶ ነበር፣ ግን ኮሌክቲቭ ልምምድ አሁን ነው አንድ ላይ ማድረግ የጀመረው። ከመጎዳቱ በፊት አርሰናል ከሊቨርፑል በሶስት ነጥብ ነበር የሚያንሰው። አሁን በ አስራ ሁለት ነጥብ ነው የሚያንሰው እና ብዙ ማጂክ የለውም። አንዳንዱ ነገር የቁልፍ ተጫዋች መታጣት ማለት ልዩነቱ ይህንን ያህል ሰፊ ነው። ሶስት ነጥብ ነበር። ቡካዮ ሳካ በተጎዳበት ጊዜ አርሰናል ፓላስን አሸንፎ ከሊቨርፑል በሶስት ነጥብ ነበር የሚያንስ፣ አሁን አስራ ሁለት ነጥብ ማለት። ሁሌም ስለ ጉዳት እና ከጉዳት ጋር ስላሉ የውጤት ዋጋዎች ስንናገር አይ፣ በጣም ቀላል ነው ሌሎች ሱፐርፊሻል አስቴቶች መስጠት። የአርሰናል የዚህ ሲዝን የፕሪሚየር ሊግ ሁኔታ አይ ቲንክ ጉዳት ነው የሚያብራራው። ሌላ ፕላን ማድረግ ነበረበት፣ ኦኬ ከሳካ ውጪ ሳካ ቢጎዳ ፕላን ማድረግ ነበረበት። እሱን እስማማለሁ፣ ነው የዝውውር ህጸጾች ነበሩት ባለፈው ክረምት። ሳካ ማሽን አይደለም፣ የሆነ ጊዜ መጎዳቱ አይቀርም። ማይጎዳ ተጫዋች መስሎ ቢኖርም መጎዳቱ ግን አይቀርም። አትሰም ፖይንት። ስለዚህ እዛ ቦታ ላይ ለምን ዝውውሮች አልተፈጸሙም፣ ለዛ ለምን ዝግጅት አልተደረገም የሚል ትችት ልታቀርብ ትችያለሽ። ግን አይ ቲንክ ሳላ ቢጎዳ ኖሮ ሊቨርፖል ተተኪ የለውም እና የሆኑ ቦታ የሆኑ ቡድኖች ውስጥ አሉ ለመተካት በጣም የሚያስቸገሩ ተጫዋቾች ሮድሪ ተጎዳ ሲቲ ተተኪ የለውም የእግር ኳስ ሀቅ መሰለኝ አስራ አንዱም ቦታ ላይ ሁለት ሁለት ተጫዋች ልትይዥ ትችላለች ግን አስራ አንድ ቦታ አስራ አንድ የሜዳ ስፍራዎች ላይ አስራ አንድ ሁለት ወርልድ ክላስ ተጫዋቾች መያዝ ያስቸግራል የሁሉም ቡድን እውነት ነው ወይ ግን እሱ ብቻ አይደለም የተጎዳ ኦደጋርድ ለወራት ሀበት ስነሽ የሱስ ሲዝኑን በሙሉ ከውድድር ዘመን ውጭ የሚያደርግ ጉዳት ገጥሟቸዋል። እና አይ ቲንክ የአርስናልን አርስናልን የዚህኔ የውድድር ዘመን ና ቀይ ካርዶ አምስቱን ቀይ ካርዶችም ሳንዘነጋ ማለት ነው። የነዛ ቀይ ካርዶች ምት ቀላል አልነበርም። ግን ሳካ ከሁሉም ተጫዋቾች ወሳኙ ተጫዋች ነው። ሚካኤል አርቴታ የአርስናል አሰልጣኝ ሆኖ ከተሾመበት ከ2019 ጀምሮ የእሱን ያህል ብዙ ጨዋታ ያደረገ ተጫዋች እሱን ያህል ብዙ ጎል ያስቆጠረ ተጫዋች የእሱን ያህል ብዙ አሲስት የሰጠ ተጫዋች የለም። አሁን ይህን ያህል ጊዜ ከሜዳ እንኳ ርቆ ስብስብ ውስጥ ጎል ሲደመር አሲስትን ብትወስጂ ሶስት ወር ከምናምን እኳ አልተጫወተ አንደኛ ነው አርሰናል ውስጥ ሶስት ወር ከምናምን ተጫወቶ አንደኛ ነው። በቻንስ በፕሪሚየር ሊግ አይ ቲንክ በአሲስት ሁለተኛ መሰለኝ ሶስት ወር አርፎ ስቲል ይህን ያህል አስፈላጊ ተጫዋች ነው። የዚህ ተጫዋች መመለስ በተለይ ከትልቁ ጨዋታ አስቀድሞ ያለ መሆኑ አስፈላጊ ነው። አንድ ስካይ ስፖርት ላይ ምን እያየሁ ነበር። ከመጎዳቱ በፊት በየጨዋታው አሲስት ሲደመር ጎልን ብትወስጂ አንድ ነጥብ ዜሮ ስምንት የጎል ምርት ነበሩ። በየጨዋታው ወይ ጎል ወይ አሲስት ይሰጣል ማለት ነው። በሀያ ሁለት ጨዋታ ሀያ አራት የጎል አስተዋጽኦ ነው የነበሩ። ሳላህ ብቻ ነበር ይበልጠው የነበሩ ሌላ ማንም የፕሪምሊግ ጨዋታ ተጫዋች በጎል ሲደመር አሲስት የሚበልጠው ተጫዋች አልነበር። ከዛ ከሱ መጎዳት በኋላ ነው እንግዲህ ብቸኛው ምክንያት አይደለም። ሌሎች ብዙ ምክንያቶች አሉ። በዚህ ዓመት ለምን አርስናል ባለፉት ሁለት የወድድር ዘመናት ከመጨረሻዎቹ ሳምንታት የዋንጫ ፍክክሩን አንገት ለአንገት ተያይዞ አልዘለቀም ለሚለው ማብራሪያ መስጠት ይቻላል። ሌሎች ማብራሪያዎች የሳካ ከቁልፎቹ ከዋናዎቹ ምክንያቶች መካከል አንደኛው ነው። ስለዚህ መመለስ የእሱ መመለስ በጣም ትልቅ ዜና ነው። ለአርሰናል የማድሪድ ጨዋታ ላይ ማድሪድን አሸንፈው የማለፍ ተስፋ ካለው የሳካ መመለስ አስፈላጊ ነው። ጥያቄዎች ግን አሉ። ጥያቄዎቹ እኔ አንደኛው ያንን የአርሰናልን የቀኝ ክንፍ ትሪያንግል ሚኬል አርቴታ በማድሪድ ጨዋታ ላይ ይጠቀምበታል ወይ የሚል ነው። ያ የአርሰናል የቀኝ ክንፍ ትሪያንግል አምና ሀያ አንድ ጎል ያስቆጠሩበት ሀያ ስምንት ጨዋታ በአንድ ሲዝን ያሸነፉበት የውድድር ዘመን ላይ የአርሰናል ዋናው ኃይል የነበረው ቀኙ ክንፍ ነው። ቀኙ ክንፍ ማለት የቀኝ ተከላካያቸው ቤን ዋይት፣ የቀኝ ስምንት ቁጥራቸው ማርቲን ኦደጋርድ እና የቀኝ ክንፍ አጥቂያቸው ቡካዮ ሳካ ያሉበት የአርሰናል የቀኙ ትሪያንግል ማለት ነው። ግራው እንደዚህ ስቴብል አልነበርም። ዣካ ለቀቀ። ስለዚህ የአርሰናል የግራ ስምንት ቁጥር የሚባለው ቦታ ላይ ሚካኤል አርቴታ ብዙ ቴስቶች ማ ኤክስፐሪመንቶች ማድረግ ነበረበት። መጀመሪያ ሀቨት ነበር። ብዙ አስተማማኝ ያልነበረም የሀቨት በዛ ቦታ የነበረ ብቃት። ፋቢዮ ቪየራ ተሞክሯል። ኤሚል ስሚዝሮ ተሞክሯል። በሁለተ የድድር ዘመን አጋማሽ ደግሞ ዴክለር ራይስ ነው የተጫወተው። ስለዚህ ለአንድ ቦታ አራት ተጫዋቾች አይተናል። በአርሰናል የግራ ክንፍ ማጥቃት ደግሞ ማርቲኔሊ ብቃቱ ጥሩ አልነበረም። ስድስት የሊግ ጎል ብቻ ያስቆጠረበት የውድድር ዘመን ነበር። ስለዚህ በኋላ እንዲያውም በትሮሳር ቦታውን አጣ። የአርሰናል የግራ መስመር ተከላካይነት ላይ የዚንቼንኮ ብቃት ወረደ፣ ጉዳትን ፈተነው። ስለዚህ እዛ ቦታ ላይም አንዴ ቶሚያሱን፣ አንዴ ዚንቼንኮን በኋላ ደግሞ ኪቪዮርን መጠቀም ነበረበት የቀኙ ግን አመቱ ሙሉ ኮንሲስተንት ሆኖ የቆየ ዲፓርትመንት ነበር። ሶስት የአርሰናል ስታሮች ናቸው ባለፈው የውድድር ዘመን። በዚህ አመት እነዚህ ሶስት ተጫዋቾች ሶስት ተጫዋቾች ማብ ሶስት ጨዋታ ነው አብረው የተጫወቱት፣ ሶስት ጨዋታ ብቻ ነው አብረው የተጫወቱት። ዋይት አይ ቲንክ አስር ጨዋታ ነው የተጫወተው በዚህ አመት። ወደ ጋርድ እንዳነሳሁት ወደ ሁለት ወር ገደመ ከሜዳ አርቋል። ሳካ ሶስት ወር ከሜዳ አርቋል። አሁን ሶስቱም አገግመዋል። ቤን ዋይትም ተመልሷል። እየተቀየረ እየገባ እየተጫወተ ነው። ሳካ ተመልሷል እየተባለ ነው። ኦደጋርድም ከኢንተርናሽናል ብሬክ ያለ ጉዳት ነው የተመለሰው። የማድሪድ ጨዋታ ላይ አምና አርሰናልን ፎርስ ያደረገውን ይሄንን የአርሰናል የቀኝ ክንፍ ሀይል አንድ ላይ ይጠቀምበታሉ፣ አንደኛው ጥያቄ ነው። ምክንያቱም ከ ስልሳ በመቶ ገደማ የሚሆነው የአርሰናል ማጥቃት በእነዚህ ተጫዋቾች በኩል ይደረግ የነበረ ነው። አሁን ዋይት ከሜዳ በራቀበት ጊዜ አርሰናል ትልቅ ክፍተት አልተፈጠረበት፣ ምክንያቱም ቲምበር ከኤሲኤል ጉዳት እንዳልተመለሰ ተጫዋች አመቱን ሙሉ በሚገርም ወጥነት እየተጫወተ ያሉ በቀኝ ክንፍ በቀኝ መስመር ተከላካይነት ይሁን መጀመሪያ አካባቢ ይጫወት በነበረበት በግራ በኩል ይሁን በሁለቱም በኩል ሲጫወት የሚደንቅ ነበር። አሁን እሱ ቤንች ይሁን ማለት አይደለም። ወደ ግራ ቢሄድስ? ሪያል ማድሪድ በዛ በኩል ሮድሪጎ ነው የሚጠቀሙ አይደል? ባለፈው ደግሞ እንዳየነው በመከላከል ካላፊዮሪ ተጎርቷል እሱም ለጨዋታው መድረሱን እኔ እንጃ። ግን እሱ ቢኖርም እንትን ይላል ስህተቶች ይሰራል ካላፊዮሪ፣ የመከላከል ስህተቶች እስካሁን ድረስ ብዙ ድክመት አላየንበትም። ግን አስራ ስምንት አመቱ ብቻ ነው። ማይልስ ሉዊስ ስኬሊ እስካሁን ድረስ ፕሬሻር ምናምን የሚሰማው ተጫዋት አይደለም። ለእንግሊዝም ሲጫወት በጥቂት ደቃዎች ውስጥ ነው የመጀመሪያውን ጎል ያስቆጠረው። በትልልቅ ጨዋታዎች ለአርሰናል የሚገርም ብቃት አሳይቷል። ግን በዋን ቪዋን መከላከል ደግሞ እዛ ቦታ ላይ ዩሬን ቲምበርን መጠቀም ትችላለች። ሮድሪጎን የበለጠ ለመቆጣጠር የሚሻል የሚመስለው እርሱ ነው። በአንድ ለአንድ መከላከል ዋይት አሁን ለእንግሊዝም አልተጫወተም። ስለዚህ ተጨማሪ ማገገሚያ አፕቱ ስፒድ ለመሆን እድል ነበር። ስለዚህ የሳካ መመለስ ብቻ ሳይሆን ከሳካ መመለስ በኋላ ሚኬል አርቴታ ዛ ጨዋታ ላይ ምን ያደርጋል? የትኞቹን የመስመር ተከላካዮች ነው የሚጠቀሙ? ምክንያቱም ማድሪድ በክንፍ በኩል የሚደንቁ ተጫዋቾች አሉት። በዚህ በኩል ቪኒ፣ በዛ በኩል ሮድሪጎ፣ ከፈለገ ወደ መስመር ይወጣል። ምባፔ ጉድ ላኩ ይዛት ከባድ ነው። ሱን ማቆም አይደለም ግን የተሻለ እድል ያለው ተጫዋች ቤን ዋይት ሊሆን ይችላል፣ ወደ ግራ መውሰድ። ስለዚህ ከሳካ መመለስ በኋላ አንዱ ትልቁ የአርሰናል ዳይናሚክስ እንዴት ይሆናል የሚለው ነው። ባለፈው ያው ጋብሪኤል ማርቲኔሊም ከቼልሲ ጋር በነበረው ጨዋታ ተመልሷል። በተለይ የመጀመሪያው ሰላሳ ደቂቃ ላይ አርሰናል ዶሚናንት በነበረበት ጊዜ በጣም ጥሩ ነበር፣ በጣም ጥሩ ተጫውቷል። ግን የትሮሳር ብቃት እንዳለፈው አመት ስላልሆነ ሳካ በተሟላ ፊትነስ ላይ ከተገኘ ለእኔ ከዛ በፊት በነበሩት የፕሪምየር ሊግ ጨዋታዎች ላይ ለመጫወት ይደርሳል አይደርስም፣ ሚኬል አርቴታ ምን ያህል ሪስክ ይወስዳል የሚለው ካልሆነ በስተቀር የሳካ መመለስ አስፈላጊ ነው። የዋይትን ደቂቃ ቀስ በቀስ ነው እንግዲህ ማኔጅ ለማድረግ የሞከረው ወዲያው የመጀመሪያ አሰላለፍ ውስጥ አላካተተው። ከተመለሰበት ጊዜ ጀምሮ መቶ አንድ ደቂቃ ነው የተጫወተው። መቶ አንድ ደቂቃ ብቻ የተጫወተው አንድ ጨዋታ ብቻ ነው የመጀመሪያ አሰላለፍ ውስጥ የጀምረው። እሱንም የቻምፒየንስ ሊግ የፔስቬን ጨዋታ ብቻ ነው የተጫወተው። የመልሱን ጨዋታ ማለት ነው። የመጀመሪያውን ጨዋታ ሰባት ለአንድ አሸንፈው ስለነበር ሚኬል አርቴታ ብዙ ሮቴት አድርጎ ነበር። ሳካ አንድ የአርሰናልን ያጎደለው ነገር ምንድን ነው? የቆመ ኳስም የአርሰናል ጥራት ቀንሷል ከሱ መውጣት በኋላ። በጣም ጥሩ ዴሊቨር ማድረግ የሚችል ተጫዋች ነው እና ባለፈው ቼልሲ ላይ ያስቆጠሩት ጎል ሚኬል ሜሪኖ ያስቆጠረው ጎል ማለት ነው ከቶተንሃም ጨዋታ ላይ ካስቆጠሩት ጎል በኋላ ለመጀመሪያ ጊዜ የተቆጠረ ነው። ከ50 ምናምን ዓመት የማዘን ምቶች በኋላ የተቆጠረ ጎል በየ 16 ደቂቃው አንድ የማዘን ምት ያስቆጠር ነበር ሳካ በአብዛኛው የማዘን ምቶችን በሚያሻግርበት ጊዜ። ስለዚህ ከሱ መምጣት በኋላ አጠቃላይ የአርሰናል ዋናው የማጥቃት ተጫዋች፣ ዋናው ቻንስ ክሬተር፣ ዋናው ጎል ጌተር ጎል አስቆጣሪ ቢሆንም ግን የአርሰናል የቆሙ ኳሶችም በተለይ ደግሞ ብዙ ጎል የሚያስቆጠር ዘጠኝ ቁጥር በሌለበት ጊዜ በጣም አስፈላጊ ነው። እንሳካ ይመጣል ማለት አንድ ተጫዋች ቦታውን ያጣል ማለት ነው። ኤታን ዋኔሪ በቀደም ለእንግሊዝ ብሔራዊ ቡድን ከ21 ዓመት በታች በጣም ድንቅ ጎል አስቆጥሮ ነበር። አሁን የእሱ ትሬድማርክ ጎሎች አሉት። ከዚህ ፊ ያነሳዎት መሰል አንድ አይነት ጎሎች ያስቆጥራል። በጣም የሚገርሙ የሩቁን ማዕዘን ታርጌት የሚያደርጉ እየተጠቀለሉ የሚሄዱ ግብ ጠባቂው ማያድናቸው፣ ሀይላቸውም ከፍታቸውም ድንቅ የሆኑ ጎሎች ያስቆጥራል። ካስቆጠራቸው ስምንት ጎሎች ሜቢ አራቱ አምስቱ ተመሳሳይ ጎሎች ናቸው። ተቀይሮ አይቲንክ ሳውዛምተን ላይ ተቀይሮ ሲቲ ላይ ጂሮና ላይ በሊግ ካፕ ያስቆጠራቸው ጎሎች ነበሩ። ደግሞ አንድ አይነት ትሬድማርክ ጎሎች ያስቆጥራል። እሱ በጣም ጥሩ ተጫዋች ነው፣ ግን ሳካ ይመለሳል ማለት ጨዋቷን በመጀመሪያ አስተላለፍ ከጀመረ ያው የተኗ ተጠባባቂ መሆን አለበት ማለት ነው። ሶ የትልቅ ስታር መምጣት የሌላን ተጫዋች ቦታ ይቀመዋል። ኦፍኮርስ ከዚሁ ጋር ካነሳሁት አይቀር እኔ የሚያደርጉ አይመስለኝም፣ ግን ልክ ከመጎዳቱ በፊት ከፓላስ ጨዋታ ፊት አንድ ፕሬስ ኮንፈረንስ ነበረው ሚኬል አርቴታ እና ስለ ሳካ ሚና አንድ ኢንትረስቲንግ ነገር ተናግሮ ነበር። ሴንትራል ቦታ ማጫወት ወደ መሀል ማስገባታል። አሁን አንዱ ሰዎች ሳካን በተመለከተ ከዚህም በላይ እኮ ኤክስፕሎድ ሊያደርግ ይችል ነበረ። ሚኬል አርቴታ የሚሰጠው ሚና የተገደበ ነው እና ልክ እንደ አንዳንድ በሌሎች ቡድኖች እንዳሉ ክሬቲቭ ተጫዋቾች የሙቭመንት ነጻነት የሉም። ዋናው የቡድኑ ቁልፍ የጎል እድሎች ፈጣሪ ተጫዋች ሆኖ ግን በ ከቀኝ ክንፍ አይነሳም አይላቀቅም። እና ምን ሲል ነበር? በጊዜ ሂደት ሴንትራል ቦታዎች ላይ ማጫወት አይቀርም ብሏል። መቼ አላቅም፣ ግን አሁን በተለይ ከሀቨርትዝ ና ጄሱስ መጎዳት በኋላ አርስናል የሴንትራል ፍሬት የሚሉት ከመሀል የጎል እድል የመፍጠር ችግር ወይም የማስቆጠር ችግር አለ። ሜሪኖ ነው እየተጠቀመ ያለው። ሜሪኖ የሚያሳማ አይደለም። በሰባት ጨዋታ አራት ጎል አንድ አሲስት በጣም ጥሩ ነው። በጣም ጥሩ ነው ግን ለስፔንም በቀደም ጎል አስቆጥሯል እዚሁ ጨዋታ ላይ መሰለፉ አይቀርም ለነገሩ እን ትልቁ ጥያቄ አሁን ይሆናል ወይ ወደ መሀል የሚያስገባው ምክንያቱም አንዴ ከብራይተን ጋር ነበር መሀል ላይ አድርጎ የተጠቀመበት ከዛ በኋላ አልሞከረም ያኔ በኮቪድ ጊዜ ማለት ነው ሁለት ሺህ ሀያ ከዛ በኋላ በድጋይ መሀል ላይ አልተጫወተ መጀመሪያ ግራፉል ባክ ቀኝ ዊንግ ባክ እንዲየሆነ ተጫወተ ና አሁን ባለበት ቦታ ጸና እንዲያም አለ እንዲህ ግን የዚህ ተጫዋች መመለስ ለአርሰናል በጣም ትልቅ ዜና ነው። የሪያል ማድሪድ ጨዋታ ላይ በተለይ ከደረሰላቸው በአብዛኛው ሰዎች የሚሉት በተሟላ ፊትነስ የመልሱ ጨዋታ ላይ ግን ለመጀመሪያው ጨዋታ ሊደርስ የሚችልበት እድልም ጠባብ አይደለም። ግን ከከባድ ጉዳት ከሰርጀኒ የተመለሰው መመለሱ ብቻውን ግን ትልቅ ፖዝቲቭ ነው ለአርሰናል። እስኪ የትኛው ጨዋታ ላይ ይጠቅማል የሚለውን እንመለከታለን። ግን ደግሞ ለአርሰናል ደጋፊዎች በጣም ትልቅ ደስታን የሚፈጥር ዜና ነው። እርማቻችን እኛ የነበረን ቆይታ ይሄንን ይመስል ነበር። የአራዳ ኤፍኤም ሌሎች ፕሮግራሞች ወደ እናንተ መደሳቸውን ይቀጥላሉ። መልካም ጊዜ ይሁንላችሁ።